የተከበራችሁና የተወደዳችሁ ዛሬ እንግዲህ የምንመለከተው ከከ ፊደል የተመረጡ ነጠላ የግስ አናቅጽ ነው። ሁላችሁን ሰብስክራይብ፣ ሼር፣ ላይክ አድርጉ። በቅድሚያ እንግዲህ የከን ፊደል ከመመልከታችን በፊት የከ፣ የቀ፣ የነ የገ ፊደሎች በቅርብ መራሃያን እየጠበቁ ነው የሚሄዱት ማለት ነው። ስለዚህ እንመለከታቸዋለን በአንዱ ግስ ማለት ነው። አሁን ሃነከ ሰጣ የመስጠት ማለት ነው። ህንካ ማለት ነው። ህንካ የሃንክ ይህን ኪንክ ብለን ይረባል ማለት ነው። ሄከ አላመጠ ወይንም ማኘከ ነው። ሄከ የሀይክ ይይክ ይይክ የሀይክ ይይክ ይይክ ብሎ ማኘክን ስለማኘክ እንነግርበታለን ወይ እንነጋገርበታለን ማለት ነው። ሆከ አወከ ነው። ሆከ አወከ ይላል። የማወክ ማለት ነው እንግዲህ በሚሰራ ስራ ሊሆን ይችላል። በተለያዩ ነገር ላይ ሁከት መፍጠር ማለት ነው። ሆከ የሐውክ፣ ይሁክ ይሁክ ብሎ ይወርዳል። ሁከት ሳቢዘር ነው ከዚህ ነው የመጣው። ሁከት ይወገድልኝ፣ ሁከት ፈጠረብኝ ተብለን ምን እንለው ቀጥታ ወደ አማርኛ ወስደ ነው ነው ማለት ነው። ለአከ ላከ የመልእክተኛ ማለት ነው። ለአከ ልእክ ይልአክ ይላክ ብሎ ይወርታል ማለት ነው። ላይክ ተልእኮ መልእክተኛ ከዚህ ነው የሚወጣው ማለት ነው። ልኡካን ለምሳሌ ብለን እንላለን፣ ልኡካን ተልኳል ብለን እንላለን። ከዚህ ነው የሚወጣው ማለት ነው። መሀከ ራራ ማለት ነው። የመራራት ማለት ነው። ራራልኝ መሀከን ይብንል አሁን መሀከ ለነፍሴ የብንላን ነፍሴን ራራላት ማለት ነው። በቅርብ አነጋገር ማለት መሀከ ምክ ይምህክ፣ ይምሃክ፣ ይምሃክ ብሎ ይወርዳል። መለከ ገዛ ነው የመግዛት ነው የግዛት መለኮታዊ ግዛት ማለት ነው። መለከ ይመልክ፣ መለከ ይመልክ፣ ይምልክ፣ ይምልክ ብሎ ይወርዳል። መለኮት አምልኮ ከዚህ ነው የሚወጣው ማለት ነው። መለከት መለኮት የሚለው መለኮት መለኮታት ይላል። ያው መለኮት በዋናነት ከዚህ ይገኛል ማለት ነው። ማይረከ፣ ማረከ የመማረክ ነው። ይሄ ደግሞ ከስምንቱ አርእስተ ግስ አንዱ ነው ማለት ነው። ማይረከ የማርክ ብሎ አጥብቀን፣ የማይረክ የማይረክ ብለን ዘንድና ትእዛዙን እናወርደዋለን ማለት ነው። ሌላው ሰበከ ነው። ሰበከ አስተማረ፣ የማስተማር ነው። ስለዚህ አሁን ሰበከ ይሰብክ፣ ይስብክ፣ ይስብክ ነው። በውእቱ የምንለው በውእቶሙ ሰበኩ፣ ይስብኩ፣ ይሰብኩ፣ ይስብኩ፣ ይስብኩ ብለን በውእቶሙ እናረበዋለን ማለት ነው። አሁን ወደ ቅርብ ስንሄድ ጊዜ ግን አንተ ለሚለዋ አንተ አንተ ሰበከ ብለን ነው የምናወደው ማለት ነው። አንተ ሰበከ፣ አንትሙ ለሚለው ሰበክሙ። አሁን ሰበከ ያልንበት ምክንያት ያጠበቅነው ሰበክከ ስለማይል ነው። ሰበክከ አንልም ማለት ነው። ለአክከ አንልም። ሆክከ አንልም። ሆከ ሄከ አነከ ይያል ለአንተ ለምለ አንተ የምለ ሰበከ አንተ ሰበከ አስተማርክ ማለት ነው። ደግሞ አንትሙ የቅርብ ነው። እነሱ ብዙዎች ወንዶች ናቸው። ሰበክሙ እንላለን እንጂ ሰበክክሙ አንልም ማለት ነው። የከ የቀ የገ የነ ጸባይ አላቸው ማለት ነው። የነ በብዙዎች ነው። ለምሳሌ ኮነ ያለውን ኮነ በእኛ በንሕነ ብቻ በንሕነ ብቻ ነው። ወደፊት እናየዋለን። በቲክቶክም ላይ በደንብ ተብራርቶ ቪዲዮ ተሰርቶ ተለቋል። እዛ ላይ ማየት ትችላላችሁ ማለት ነው። አሁን በእንስቷም ደግሞ ሰበክኪ አይለው ሰበክኪ አጥብቀን እንለዋለን ማለት ነው። ሰበክን እንላለን ሴቶችንም ማለት ነው። ሰበክክን አንልም ማለት ነው። አንትን ላለው ማለት ነው። አንትን ላለው ሰበክን ጥብቅ አድርገን እንጂ ሰበክክን አንልም ማለት ነው፣ እንደዛ። ስለዚህ የከ አመል አለው። በማን ላይ ነው አመሉ? አንተ፣ አንትሙ፣ አንቲ፣ አንትን በሚለው ላይ ማለት ነው። ለምሳሌ አሁን ንሕነ ባለው ሰበክነ እንላለን። እኔ ባልኩ ሰበኩ ደግሞ እላለሁ። አነ ባለው ደግሞ ሰበኩ ብለን እናጠብቀዋለን። ሰበኩኩ አይልም ማለት ነው። ስለዚህ በዚህ መሰረት ይሄዳል ማለት ነው። ሌላ በከ ብላሽ በሆነ ነው። በከ ይበውክ፣ ይቡክ ብለን ብለና እንትናለ በክክ ስለማይ በከ ይበክክ፣ ይብክክ፣ ይብክክ ብሎ ያው ጸያፍ ነገር ስላለው ነው። ባረከ፣ ባረከ አመሰገነ ነው። ብዙ ምስክር አለው ይሄ። ይሄም ከስምንቱ አረ እስተግስ አንዱ ነው። ባረከ፣ ባረከ፣ ይባርክ፣ ይባርክ፣ ይባርክ ብለን በተለያየው ማህረከ ባይረከ ጦመረ የመጀመሪያው ሁለተኛውን ግስ ወይንም ዘንድ ትዕዛዝ ትንቢት ግስ የምንለውን ወይንም ካላ አይ ብለን የምንጠራው ማጥበክ ከዛ በኋላ ዘንድና ትዕዛዙን ማላላት ነው። ማይረከ ይማርክ ባረከ ይባርክ ይባርክ ይባርክ ማይረከ ይማርክ ማይረክ ማይረክ ጦመረ ጦምር ጦምር ጦምር ብለን ነው የምናወርከው ማለት ነው። በተከ ቆረጠ የመቁረጥ አንድን ነገር ማለት ነው። በተከይ በትክ ይብትክ ይብትክ ብለን እናወርደዋለን። ተመልአከ ይትመልአክ ይትመልአክ ይትመልአክ ብሎ በተመሳሳይ ይወርዳል። አለቃ ሆነ ማለት ነው። መልአክ ከዚህ ነው የሚወጣው። መላእክትም ከዚህ ነው የሚወጡት ማለት ነው። ከዚህ ተመልአከ ብሎ ስለዚህ መልአከ ከሌ ብሎ በደብር ስም ስንጠራው መልአከ ጸሐይ መላከ አረያም ብለን በዚህ እንትን ስንል አሁን ምንድን ነው የማዕረግ የእልቅና ስም ነው ማለት የእልቅና የአገልግሎት ስም የማዕረግ ስም ነው ማለት ነው ተአረከ ወዳጅ ሆነ ተአረከ ይትረክ ተአረክ ተአረክ በቀደሰ ቤት ይወርዳል ይሄ ማለት ነው ወዳጅ ማለት ነው አርክ ወዳጅ ማለት ነው አርክ ለአርኩ የሚለው አሁን በመጽሐፍ እናገኘዋለን ስለዚህ ወዳጅነት ማለት ነው። ወዳጅ መሆን ማለት ነው። ነሰከ ነከሰ የአውሬ ነው። አውሬ የምድር የምድር አውሬ መንከስ ነው ማለት ነው። እባብ የተለያዩ ነገር ማለት ነው። ነሰከ ነስክ ይንስክ ይንስክ ብሎ ይወርዳል ማለት ነው። አምለከ አመለከ ይሄ ደግሞ አምላክ አምልኮ ከዚህ ነው የሚወጣው ማለት ነው። የአምልኮት የአምላክ የፈጣሪ ስም የሚሰጥበት ማለት ነው፣ አምልኮት ማለት ነው። አምለከ ያመልክ ያምልክ ያምልክ ብሎ ይወርዳል። አስተብረከ ሰገደ የስግደት ነው፣ አስተብርኮ ስግደት እንደምንለው። አስተብረከ ያስተበርክ ያስተብርክ ያስተብርክ ብሎ ይወርዳል። አስመከ ተጠጋ አስጠጋ ነው እንግዲህ አስመከ ያሰምክ ያስምክ ያስምክ ብሎ ይወርዳል ማለት ነው። ወሰከ ጨመረ የመጨመር ነገር ነው አንድን ከአንድ ላይ ወደ አንድ ወስክ ዲቪው ብንል ከዛ ላይ ጨምርበን ማለት ነው። ወሰከ የስክ ወስክ ወስክ። ደረከ ጸና ይላል። ደረከ ይደርክ ይድርክ ይድርክ ብሎ መጽናትን ድሩክ የጸና ማለት ነው። ደራኪ ድሩክ ደራኪ እያለ ያለታል ማለት ነው። ፈለከ ፈጠረ የከዋክብት ነው። ስነ ፈለክ የሚለው ከዚህ ነው የሚሆነው ማለት ፈለክ ማለት የከዋክብት አፈጣጠር ማለት ነው። ፈለከይ ፈልክ ይፍልክ ይፍልክ በማለት ይበዛል ወይንም ይወርዳል ይራባል ማለት ነው። ስለዚህ ሁላችሁም ሸር ላይክ፣ እንዲሁም ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ አድርጉልኝ። ሰፋ አድርገን እንመለከታለን። ግሶችን በእንደዚህ አይነት መልኩ ከጨረስን ከዛ ነባሮችን ደግሞ እንደዚሁ መርጠን እናያለን። ከዛ ቀጥታ ወደ ቅኔ ዘረፋ እና ወደ ቅኔ ነገራ እንሄዳለን፣ ማለት ነው። ለዛሬ ይቆየን።